ሰላስ ሊንግ ተመልካቾቻችን እንኳን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። ዜና በምልክት ቋንቋ ያቀርባሉ። ፕሬዚዳንት ታዬ አጽቀ ሥላሴ በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሞራ ዳ ሲልቫ ጋር ተወያይተዋል። ፕሬዚዳንት ታዬ አጽቀ ሥላሴ በውይይቱ የተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት የኢትዮጵያ መንግስት በሚያከናውናቸው በተለያዩ የግዥ ሂደቶች ዙሪያ የአቅም ግንባታ ስራዎች እንዲሰራ ጠይቀዋል። የፕሮጀክት አገልግሎት ጽህፈት ቤቱ በአፍሪካ ውስጥ በሚያከናውናቸው የተለያዩ ፕሮጀክቶች ኢትዮጵያውያን እቃ አቅራቢዎችን እንዲያሳትፍና ኢትዮጵያ ውስጥ ያሉን ጽህፈት ቤት እንዲያሳታ መጠየቃቸው ተገልጿል። በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽሕፈት ቤት ዋና ዳይሬክተር ጆርጅ ሞሪያ ዳ ሲልቫ በበኩላቸው ከፕሬዝዳንት ታየ አጸቀስላሴ ጋር ፍሬያማ ውይይት ማድረጋቸውን ተናግረዋል። የአየር ንብረት ጥበቃን ለማራመድ የብዙ ህይወት ጥፋትና የምድር መራቆትን በመዋጋት ተፈጥሮን ለመጠበቅ አፋጣኝ እርምጃ ሊወሰድ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ ይህን ያሉት ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር የሚል ጭብጥ በተካሄደው የ2025 ፒ4ጂ ቪየትናም ጉባኤ ላይ ነው። ኢትዮጵያ በ2027 የሚካሄደው አምስተኛው የፒ ፎር ጂ ጉባኤ ለማዘጋጀት ችቦ መረገቧን ተገልጿል። የ2025 ፒ ፎር ጂ ቬትናም ጉባኤ ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ ተካሂደዋል። በዚህ ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የአየር ንብረት ጥበቃን አስመልክቶ ዘርፈ ብዙ ስራዎች ማከናወኗን ገልጸዋል። እንደ ማሳያም በጥቂት ዓመታት ውስጥ በሀገሪቱ የተከናወነው የአረንጓዴ አሻራ ኢኒሼቲቭን የገለጹ ሲሆን ይህም የብሔራዊ የልማት አካል ተደርጎ በትኩረት እየተሰራ መሆኑንም ገልጸዋል። የአየር ንብረት ለውጥን ለመቀነስ ካለን ጥልቅ ፍላጎት አንጻር የብሔራዊ የልማት ዕቅዳችንና እየተገበርን ነው ባለነው የአረንጓዴ አሻራ ኢኒሺቲቭ አካል አድርገን እየሰራንበት እንገኛለን። ለዚህ ትልቁ ማሳያ እንደ አውሮፓውያኑ ከ2019 ጀምሮ 40 ቢሊዮን ችግኞችን መትከላችን ነው። ይህ የዓለማችን ትልቁ የችግኝ ተከላ በሚካሄድበት ፕሮግራም በዓመት 20 ሚሊዮን ዜጎች ይሳተፉበታል። የአረንጓዴ አሻራ ኢኒሽቲቫችን የደን ሽፋንን ማሳደግ ብቻ ሳይሆን ዓላማው የምግብ ዋስትናን ማረጋገጥና የውሃና የአፈርን ጥበቃ ማሳደግ ነው። ጠቅላይ ሚኒስትር አብይ በዚሁ መድረክ ላይ ባደረጉት ንግግር የአየር ንብረት ጥበቃን ለማራመድ ሦስት ዋና ዋና ጉዳዮች ላይ ማተኮር ይጠበቅብናል ብለዋል

የአየር ንብረት ለውጥ ላይ የሚሰሩ ስራዎችና የሚደረጉ ድጋፎች በቀጥታ ከችግሩ የሚኖሩ ለአየር ንብረት ለውጥ ተጽዕኖ ለተጠጉ ዜጎችና ሀገራት ሊደርስ ይገባል። በአየር ንብረት ለውጥ ዙሪያ የሚከተሉት ሶስት ዋና ዋና ስራዎችም የግድ መስራት ይገባቸዋል። የመጀመሪያውና ዋነኛው የአየር ንብረት ለውጥ እያደረሰ ያለውን ጉዳት መረዳትና በቂ ሀብት ለአየር ንብረት ለተጋለጡት ሀገራት መመደብና ማሰራጨት ነው። ተገማች፣ ዘላቂ የሆኑ የሀብት ምንጮችንም ለሀገሪቱ ማዘጋጀት ያስፈልጋል። ሁለተኛው ደግሞ የኢነርጂ ኢንቨስትመንቶች ጥቃቶችን ማጠናከር ነው። ሶስተኛው የአየር ንብረት ለውጥ በረሃማነትን ለመከላከል ፈጣን ምላሽ ያስፈልጋል። ይህም ሀገራት የሚሰሩትን የአካባቢ ጥበቃ ስራዎች በአግባቡ በመደገፍ የሚገለጥ መሆን አለበት። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በ207 የሚካሄደውን አምስተኛውን የፒፎርጂ ጉባኤ ለማዘጋጀት ችቦውን መረከቧንም ገልጸዋል። ኢትዮጵያ ይህን ድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክ የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን ሲሉም በማህበራዊ ትስስር ገጻቸው አስታውቀዋል። የቦሌ ክፍለ ከተማ የትንሣኤ በዓልን ምክንያት በማድረግ ስልሳ አምስት የመኖሪያ ቤቶች ለአቅመ ደካሞችና ለልማት ተነሺዎች አስተላልፏል። የገቢዎች ሚኒስቴር የጉምሩክ ኮሚሽንና የአዲስ አበባ ውሃና ውሃና ፈሳሽ ባለስልጣን በጋራ ቤቶችን ገንብተው ማስረከባቸው ነው በመትረኩ ላይ የተገለጠው። የአዲስ አበባ ከተማ ከንቲባ አዳነች አቤቤና የገቢዎች ሚኒስትር አይናለም ንጉሴ ለቤት ዕድለኞች የመኖሪያ ቤት ቁልፍ አስረክበዋል። ሰላም ተመልካቾች፣ የምንገኘው በትንሳኤ በዓል ዋዜማ ላይ ነው። እንግዲህ ቦሌ ክፍለ ከተማ ለአቅመ ደካሞች እንዲሁም ለልማት ተነሺዎች ስልሳ አምስት ቤቶችን ከተለያዩ የመንግስት አካላት ጋር ገንብቶ አስረክቧል። ይህንን እንግዲህ እንዲሳካ ያደረጉት የጉምሩክ ኮሚሽን፣ የገቢዎች ሚኒስቴር እንዲሁም ደግሞ የአዲስ አበባ ከተማ ውሃ እና ፍሳሽ ባለስልጣን ናቸው። እንግዲህ ለአቅመ ደካሞች እንዲሁም ደግሞ ለልማት ተነሺዎች በዛሬ ዕለት የቤት ርክክር ስነስርዓቱን ከንቲባ አዳነች አቤቤ አድርገዋል። የልማት ተነሺዎቹን እንዲሁም ደግሞ የአቅመ ደካሞችን ስሜት ደግሞ ምን ተሰምቷቸዋል ቤት በማግኘታቸው የሚለውን የነሱን ስሜት ደግሞ እንጋራለን። ተከታተሉ። እንዴት ናችሁ? አብረ ይስጠልን ቤት ላምቦሳ ብለናል። እንኳን ደስ አለት። ይህ አጋጣሚ ለእኔ ለሱ ብቻ አይደለም ለእኔም ትንሣኤ ነው። ለምን እሱ ዝቅ ብሎ መከራን ተቀብሎ ትንሣኤውን አበሰረልን። እኔ ደግሞ ዝቅ ብዬ ላስቲክ አንጥፌ ከወደኩበት ይሄ ለኔ እዚህ ደረጃ ስደርስ ለኔም ትልቅ ትንሳኤ ነው። ያ ለፈጣሪ ብቻ ሳይሆን ትንሳኤው ከሱ እኩል ማድረግ አይደለም። እኔን ባሪያውን ፈቅዶኝ ወንድነዛ አይነቶቹ ላይ አድሮ ከወደኩበት ሲያነሳኝ ትንሳኤ ነው ብዬ ነው የማመሰግነው። ደስታዬ ወደር የለውም። ለኔ ድጋሜ እንደገና የተፈጠርኩበት ድጋሜ ሰው የሆንኩበት እለት ነች ይላል። በአዲስ አበባ ከተማ አስተዳደር ስር የሚገኘው የቦሌ ክፍለ ከተማ እንግዲህ ለእነዚህ አቅመ ደካሞች የቤት ድጋፍ አድርጓል። እነዚህ አቅመ ደካሞች በተለያየ ችግር ውስጥ እያለፉ የሚገኙ ናቸው። ብዙ ልጆች ያሏቸው ልጆች ያሏቸው አሉ፣ እንዲሁም ደግሞ የጤና ጡት ሚሰቃዩ አሉ። እንግዲህ ከቤት ድጋፉ ባለፈ ለትንሳኤ በዓል የሚሆን የማዕድ ማጋራትም ተደርጎላቸዋል። ቅድሚያ ህይወቴ በጣም በጣም የከፋኝ ህይወት ነበረኝ ሰርቼ ራሱ ጠግቤ የምበላበት ጊዜ የለኝም። ምንም ማለት ነው። ቤት ኪራይ ነው። ኪራይ ቤት ውስጥ ወዲያ ወዲያ ነው የምሮጠው። ስራ አለ ወይስ የለም ብዬ ወይስ እያለቀስኩ የምውልበት ቀን አለ። ስራ አጥቼበት ማለት ነው። ለልጁ ራሱ ይሄ ልጅ በምግብ አይደለም የምኖረው፣ በአጥሚት ነው የምኖረው። አጥሚት ሱካር ላጣው ይችላል፣ ወይስ የራሱ የቻለ ይሄንም ላጣው ይችላል። በቃ እንትን ብዬ ነበር። የአሁኑ ግን ይሄ ጅማሬ ሆኖ እኔ እንጃ እግዚአብሔር ረድቶኝ ከዚህ በላይ ደግሞ እንዴት እንደሚሆን አላውቅም። ስለዚያ ይኸው እንደሚታዩን ቤቱን አግኝቻለሁ። የዘንድሮ ዓመት በዓል በቃ ደስ ደስ የሚል ነው። ይኸው በጋ አለኝ ዶሮ አለኝ፣ ዘይት፣ ዱቄት ሁሉንም ነገር ስላገኘው ከቤቱ ጭምር በቃ እግዚአብሔር ስሙ ይባረክ እላለሁ። በክፍለ ከተማው እንግዲህ በልማት ተነስተው ቤት ከተረከቡት ውስጥ እዚህ አካባቢ ለረጅም ዓመታት ይኖሩ የነበሩትን ይገኙበታል። ወደ እነሱ ቤት ገብተን ደግሞ ስሜታቸውን እንጋራለን። እንኳን አብሮ ደስ አለሰው። እውነት ለመናገር ከፍተኛ ደስታ ተሰማኝ። ምክንያቱም አንደኛ ቦታው ማዕከላዊ ቦታ ነው። ብዙ የደረሰብን ነገር የለም ሌሎች ሰዎች ጋር ጥሩ ማህበራዊ ህይወት መመስረት እንችላለን ብለን እናስባለን። የተበታተነ ነገር ሰብሰብ ብሎ እንዲህ በአማረ ሁኔታ እዚህ ቦታ ላይ መጀመሪያ የነበረውን ነገር ብታዩ ደግሞ በጣም አሁን ካለ ሁኔታ ጋር እነዚህ የውጮቹ ሰዎች የኛን ሀገር ወርሳችሁ ሊሉን በሚችሉበት መንገድ ነው የታደሰው። ማህበሩ አልተፈተነም። እድሩ አለ፣ ሌሎች ነገሮቻችንን በአጠቃላይ አለ። ጓደኝነቱ አብረው መውጣት መግባቱ ከዚህኛው ማህበረሰቡ ጋር አለ። እነሱ እዚህ ያሉ ተጨማሪ አሁን ሌሎች ስንሰዎች ነው እየተቀበል ያለ ነው። አሁን አላማጆች ሁሉ እየሆነ ነው። ክርስቶስ ዝቅ ብሎ ትህትናን ያስተማረበት እጽበተ እግር ሰሙነ ሕማማት ቀን በዋላይታ ሶዶ ከተማ በተለያዩ ሃይማኖታዊ ስርዓቶች ታስበው ውሏል። ክርስቲያኖች በዕለት ዕለት ሕይወታቸው ይህን የክርስቶስ ተምሳሌታዊ ስራ ማሰብ እንዳለባቸው በዚህ ወቅት ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖታዊ አስተምሮቱን ጠብቆ በየዓመቱ ታስቦ የሚውለው የጸሎተ ሐሙስ ዕለት በወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም በጸሎት፣ በስግደት፣ በቅዳሴ እንዲሁም የዕለቱ የትሕትና መገለጫ በሆነው እጥበተ እግር ስነ ስርዓት ታስቦ ውለዋል። በስፍራው ተገኝቶ ከምዕመናን ጋር ዕለቱን ያስታወሱት የወላይታ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ ሊቃይላፍ ጥላሁን ሰይፉ ዕለቱ በቤተ ክርስቲያኒቷ አስተምሮት መሠረት ልዩ ስፍራ እንደሚሰጠው ገልጸዋል። በእስራኤል ባህል እግር ማጠብ የጌታ ስራ ሳይሆን በቤት የሚኖር የአሽከር የአገልጋይ ስራ ነው። ጌታ ኢየሱስ ክርስቶስ እሱ በዋለበት ከሚውሉ እሱ ባደረበት የሚያድሩ የአስራ ሁለቱን የሐዋርያትን እግር እንዳጠበ ሁላችንም እናውቃለን። ይህ የሚያሳየው የትህትና የመጨረሻ ጥግን ነው የሚያሳየው ክርስቶስ ዝቅ ብሎ ትትናን ያስተማረበትን ይህንን ቀን የእምነቱ ተከታዮች ከሕይወታቸው ጋር በማዋሀድ በመኖር ሊያሳዩት እንደሚገባም ሊቃይላፍ ጥላሁን ሰይፎ አስረድተዋል። አምላካችሁ መምህራችሁ እያለው እግራችሁን ካጠብ እናንተም ደግሞ እርስ በራሳችሁ ይሄን አድርጉ ነው ያለው። ትልቁ ቁም ነገር ለእኛ ትልቁ መልእክት ያለው እዚህ ላይ ነው ዛሬ እና ክርስቶስ የአዋርያትን እግር ካጠበ ከፍ ካለበት ቦታ ራሱን ዝቅ ካደረገ እኛ ዛሬ አንዳችን ለአንዳችን በዚሁ ልክ በትዕትና ከተመላለስን፣ የዝቅታ ስራዎችን ከሰራን ጊዜውን ጠብቆ ከፍ የሚያደርግ እግዚአብሔር ነው። ስለዚህ ሰው በኃይሉ ሰው በጉልበቱ ከፍ ላለው ከሚል ይልቅ ራሱን ዝቅ ቢያደርግ፣ እግዚአብሔር ጊዜን ጠብቆ ከፍ ያደርጋል። በዚህ ስፍራ ዕለተ ሐሙስን በተለያዩ ሃይማኖታዊ ስነ ስርዓቶች ሲያስቡ ያገኘናቸው ምእመናንም እንደዚሁ በየዕለቱ ክርስቶስ ዝቅ ብሎ ያስተማረውን ትዕትና በህይወት በመኖር ማሳየት እንደሚገባም ተናግረዋል። ክርስቲያኖቹ ዕለት ዕለት ተግባሮቻችን ምን ሊሆን ይገባል? ሁልጊዜ ባልንጀሮቻችን ልንወድ ይገባል። ዝቅ ብለን በቲትና ልንታዘዝ ይገባናል ማለት ነው። ታላላቆችን እንድናከብር እኛ ትንንሾቹ ታላላቆችን እንድናከብር ያደርገናል። እንደዛ ብለን ነው እያስተማሩንም ያለው። እስካሁን ድረስ አባቶቻችን በዛ መልኩ ነው የኢየሱስ ክርስቶስን መርህ መከተል ያስፈልጋልና እኛም እንደዚህ ሆነን ነው የምንኖረው። ታሪክ ብዛችንን በመከባበር በሰላም እናሳልፋለን። ትትና ማስቀስ እሱ እንዳስተማረን እኛም አስተምረን ለትልልቆችም ለትንሾችም ዝቅ ብለን ራሳችን አዋርደን እሺ ብለን ትትናውን ከሱ እንደተማርን ነው እኛም ትትና እናስተምራለን ለቀለይ ትውልድ። የሰሙነ ህማማትን እለታት የማሰቡ ስነ ስርዓት በነገውም እለት ቀጥሎ የሚከናወን ሲሆን የነገውም መርሃ ግብር የክርስቶስን ስቅለት የሚያስቡበት ይሆናል። በመጨረሻም ጸሎተ ሐሙስ ወይም ጽበተ እግር ስነ ስርዓት በኢትዮጵያ ካቶሊካዊ ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ጨምሮ የምነቱ ተከታዮች በተገኙበት በልደታ ማርያም ካቶሊክ ካቴድራል በተለያዩ መንፈሳዊ ስነስርዓቶች ተከብሮ ውሏል። ጸሎተ ሐሙስ ኢየሱስ ክርስቶስ ሐዋርያቱን እግር በማጠብ ትህትናን ለሰው ልጅ ያስተማርበት መሆኑን ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳስ ዘካቶሊካውያን ተናግረዋል። ጸሎተ ሐሙስ የቀን ቅዱስ ይሉታል ክርስቲያኖች። ምክንያቱም በዚህ እለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራትን የመሰረተበት እለት ነው። ምስጥረ ክህነትንና ምስጥረ ቁርባንን መሰረተልን። እንዲሁም ደግሞ ትህትናን ያስተማረበት እለት ነው። እሱ አምላክ እያለ ጌታ እያለ መምህር እያለ ራሱን ዝቅ አድርጎ የደቀ መዛሙርቱንም እግር ያጠበበት እለት ነው። ስለዚህ የትህትናም ቀን ነው እንላለን። በዚሁ መሰረት ክርስቲያኖች ሁሉ እርስ በእርሳቸው እንዲዋደዱ እንዲፈቃቀሩ፣ ከዛም አልፎ እርስ በራሳቸው እንዲተዛዘኑ አድርጎ ሲናገር ጳጳስ የካህናቱን እግር እንዳጠበ እንዲሁም ደግሞ አባት የባለቤቱን እግር እናት የባለቤቷን እግር ልጆች ደግሞ የወላጆቻቸውን እግር በማጠብ ትህትናን እንዲማሩ ያስተማረበት ዕለት ስለሆነ ጸሎተ ሐሙስ የቀን ቅዱስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ እኛም እርስ በራሳችን እንድንተጣጠብ ሲያዘን ትህትናን እንድንማር ነው። ትህትና ደግሞ ለሁላችን ነው። ስለዚህ ህዝቡንም ትህትናን ሲማር በቤተሰብም፣ በጎረቤትም፣ በመንደርም ሆነ በአገር ደረጃ እርስ በራስ እንዲተዛዘርና እንዲፈቃቀር ጌታ አስተምሮናል። ይሄንን የትህትናን ትምህርት ከያዝን ደግሞ ጌታ በጸጋው እኛን ዝቅ ብለን ትንሽ ስንሆን ታላቅ ያደርገናል። ስለዚህ ትልቅ ለመሆን ራስን ዝቅ ማድረግ ትንሽ ማድረግ ያለ ነውና ከድሮም ጀምሮ በቤተሰብም ቢሆን መከባበር፣ መደጋገፍ ያለ ነውና ያንን ቤተ ክርስቲያናችን አደራ ትላለች። ገና ባበቃ፣ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ፣ መልካም በዓል።